ሰላም ሰላም፣ እንዴት ናችሁ? ያምቲ ነኝ። በዛሬ ቪዲዮዋችን ላይ ደግሞ ዩቱብ ላይ ሙዚቃ የሰው ሙዚቃ ወይም ደግሞ የሰው ክላሲክ አላስገብታችሁ ኮፒራይት እንዳይልባችሁ አድርጋችሁ እንዴት አፕሎድ እንደምታደርጉት ወይም እንደምትጭኑ ታሳያችኋለሁ ማለት ነው። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ መጀመሪያ ፕላይ ስቶር ወይም አፕ ስቶር ጋር ትሄዱና ግሮቪ ፒክስ የምትሏን አፕ ዳውንሎድ ታደርጓታላችሁ ማለት ነው። ግሮፒ ፊክስ ትላለች። አፓ ኤችን ትመስላለች። ፊሊንጓ ስትከፍትላችሁ ግሮፒ ፒክስ ትላለች እንደምታዩት ነው እንግዲህ። ብዙ ኦፕሽን አላት። ፕላይ ስቶር ጋር ነው የምታገኘት። አፕ ስቶር ጋር ወይም ፕላይ ስቶር ጋር ታገኘታላችሁ ማለት ነው። ስትከፍት ይህንን ትመስላለች ማለት ነው። አፓ ብዙ አይነት እንትን ያላት ስክሎ አረጋችሁ ለራሱ አጨርሱትም። እኔ ካላይ ኢንተርኔት እያሳያችሁ ስለሆነ ነው እንጂ በጣም ብዙ ነው እንደምታየት ነው። በጣም ብዙ ነው። እንደምታየት ሶስት ትንትን ያለው እዚህ ጋር ሞር የሚላለላችሁ እዚህ ጋር ደግሞ ሚ ሚውዚክ የሚላለላችሁ የራሳችሁ ኢዲት ያደረጋችሁት ሙዚቃ ያመጣላችኋል ማለት ነው። ከላይ አይከኗን ክሊክ እናደርጋታለን። ከዛም ከዚህ ከሶስቱን መርጥና እኔ አሁን አንዱን መረጥኩኝ፣ ይህን መረጥኩኝ፣ እገባለሁ ማለት ነው ወደ ውስጥ። ወደ ውስጥ ገቡ እንደዚህ አይነት ፊሊንግ ያሳያችኋል ማለት ነው። ይሄ ከሆነ አፑ ትክክል ናችሁ ማለት ነው የገባችሁበት አፕ። አሁን መጀመሪያ ሪከርድ እናደርጋለን ማለት ነው። ሪከርድ የምትሏን ከላይ አያቸው ታረደች ችኛን አይከን ክሊክ እናደርጋታለን ከዛ እዚህ ጋር የፈለግነው ሙዚቃ እንመርጥለታለን። እንደፈለግነው ነው ክላሲካል የፈለግነው ነው የምንመርጠው። በእኛ ሳይዝ ነው የምናደርገው። አፑን እኛ ነው የምናዘው እንጂ እሱ እኛን አያዝን። ኮፒራይት አይልባችሁም። እንደምታዩት ነው በጣም ብዙ ነገር ያለው። ምክንያቱም ኮፒራይት እንዴት ኮፒራይት አይለን እያላችሁ ከሆነ ደግሞ እኔ ሳስገበው እንደምታዩት ነው ኮፒራይት አላለኝም። ቢለኝ ኖሮ ይሄን ቪዲዮ አያሰራጨውም፣ እናንተ ጋር አይደርስም፣ አታዩትም ነበር ማለት ነው። እንደምታዩት ነው። ዩቱበር ጓደኛ ካላችሁ በቅንነት ሼር አድርጉለት ሊጠቅመው ስለሚችል ማለት ነው። ምክንያቱም ቪዲዮ ኤዲት አድርጎ ዝም ብሎ በልሙጥ አይጭኑ፣ ኤዲት አድርጎ ብና ሙዚቃ አስገብቶ ምናምን ስለሆነ የሚች ነው ሊጠቅመዋል ለቪዲዮ ማሳመሪያ ያ፣ ስለዚህ ሼር አድርጉለት ማለት ነው። እናንተም ከሆነ ደግሞ ሶሶ ኮፒሊት እያደርጋችሁ ማየት እና አቁ ዳውሎድ ዳርጋችሁ መጠቀም ብቻ ነው ማለት ነው። ካለ ኢንተርኔት ይሰራል። አንዴ አጋገውታ ዳውሎድ ማድረግ የሚጠቀሙባችሁ ነው ገብታችሁ ሀይክ ማነግታችሁ እንግዲህ እኔ እንደገባሁት አድርጋችሁ ገብታችሁ እናንተም ኢዲት አድርጋችሁ መጠቀም ብቻ ነው ማለት ሌላ ነገር ፕሮሰስ የለውም። ብዙ ብዙ ነገር ነው ያለው ነው። ገራሚ ገራሚ ክላሲካል ነው ያለው። ሶስት ነገሮች በደንብ ትጠቅማለች ብዬ አስባለሁ። እነዚህ ሶስት ቁጥቶች የምትሰሩ ሰዎች ካላችሁ በደንብ ትጠቅማችኋለች። የመጀመሪያው ፕራንክ የምትሰሩ ሰዎች ካላችሁ ገራሚ እና ጽድቅ ያለ ፊውቸር ነው። እንደምታዩት በጣም ብዙ አስደንጋጭ እንትን ያላት። ሁለተኛው ደግሞ ሞቲቪቲ ስፒከር የሆናችሁ ሰዎች ምን ልበላችሁ፣ ልስስ እያለ የሆነ አሳዛኝ ክላሲካል ብዙ ነው ያላት። እንደምታዩት ነው ብዙ ክላሲካል አላት። ልስስ ብሎ ደስ የሚል ጣም ያለው ክላሲካል ነው ያለው። ሶስተኛው ደግሞ ምን ልበላችሁ ይሄ ቲክታክ ጋር የሆነ ሰው ሰዎች ካላችሁ ወይም ደግሞ ይህ ንዲ ንዲ ንዲ ሰዎች ካላችሁ ደግሞ የማስደንገጫ ወይም ደግሞ የዱቡ የሚል ነገር አላለ ያህም ነገር አላት ማለት ነው። ብዙ ነገር ላይክ አሌክስ ሲጠቀም አይታችሁ ሊሆን ይችላል። የሆነ ነገር ይሉና የሆነ ክላሲካል አለ የሚገባ ክላሲካል ዱቡ የሚል ነገር አለ አለ ላይክ ከዚ ጋ እንዳለው እንደዚህ አይነት ክላሲካል ብዙ ምን ያላት ማለት ነው። እናንተ ግን የሰው የራሳችንን የራሳችሁን ቃላችሁ የራሳችሁን ፖሽን መምረጥ ትችላላችሁ። በጣም ብዙ ነገር ነው ያለው። በራሳችን ትሬት እናደርገው እንደው በራሳችን መምረጥ እንችላለን አይደላችሁ? በጣም ብዙ ነገር ነው ያለላችሁ ማለት ነው። ፓርቷን ብዬ የሰሩት ቪዲዮ ያላያችሁ ሰዎች ካላችሁ፣ አሁን ስጭሩት የተለየ ቦታዎች ማየት ትችላላችሁ። እንደምታዩት ነው። እዛጋም ብዙ ነገር ሰርቼላችኋለሁ፣ ስለዚች አፕ ማለት ነው። እንዴት ኮፒራይት አይለን ብዬ ሰርቼላችኋለሁ ማለት ነው። ማስጠንቀቂያ፣ አሁን ማስጠንቀቂያ ለስታችሁም፣ እዚች አፕ ላይ ኮፒራይት የሚልብን አንድ ነገር አለ እሱም የትኛው ነው ካላችሁ፣ አራት ሃይከን አለች ቻለም ከስር፣ እቺን አራት ሃይከን እንዳትነኳት። አራት ሃይከን ማለት እቺን አራት ሞር ብትነኩት፣ እንት ላይ ላችሁን ግን ሙሉ በሙሉ ባታደርጉበት ይመከራል። እቺን አራት ሃይከኗን አትንኳት። ከጫፍ እስከ ጫፍ ያለችውን አራት ሃይከን አትንኳት። ባትነኩት ይመከራል። እንደ አመሳዮት ነው። አሁን እዚህኛው ጋር ገብቼ ላሳያችሁ፣ ግን ይህንኛው የሚያም ድጋሚ ስለሆነ ማለት ደግሞ አንድ አይነት ነው እንደ ምሳሌ። ድምፁን የሚቀያየረው እንጂ እንዳሳያችሁ ነው። ሪከርድ አድርጋችሁ መቀያየር ብቻ ነው። ሌላ ነገር፣ ሌላ ፕሮሰስ የለውም ማለት ነው። እንደ ምሳሌ ነው። ይሄ አይጠቅመንም፣ እንወጣለን። አሁን እዚህ ጋር ሞር የምትሏ ጋር ገብቼ ላሳያችሁ እንደ ምሳሌ። ብዙ ነገር ጋር ሼር ማድረግ ትችላላችሁ። ኢንስታግራም፣ ፌስቡክ፣ ኤክስ ነስ እና ዩቲዩብ ጋርም ሼር ማድረግ ትችላላችሁ ማለት ነው። ሶስቱ አራቶችም ጋር ኮፒራይት የሚባል ነገር የለም። አሪፍ ጽድት ያለች አፕ ነች። ብዙ ሲቲንግ አላት። ማስተካከል የምትፈልጉት ሲቲንግ ካለ እየገባችሁ ማስተካከል ትችላላችሁ ማለት ነው። እዚህ ጋር ፍሪ ቲፕ የሚለውን ትነካላችሁ። እንደምታዩት ነው። ምንም ሪኳይርመንት የላትም። ካላይ ኢንተርኔት ትሰራለች ማለት ነው። አፕዋ ጽድት ያለች አፕ ነች፣ እንደምታዩት ለብሎገሮች በጣም ትሆናለች። ብሎገር የምትሰሩ ሰዎች ደግሞ አራተኛው ሳል ነገር አይሚን ቭሎገር ለምትሰሩ ሰዎችም ትሆናለች ማለት ነው። አሪፍ አሪፍ ቲፕ ታገኙባት አላችሁ። አፓን ዳውንሎድ ብታደረጓት አትጎዳችሁን ትጠቅማችኋለች ማለት ነው። አፓ በዛሬ ቪዲዮችን ላይ የሆነ ነገር እንደያዛችሁ ተስፋ አደርጋለሁ። ሰብስክራይብ ያላደረጋችሁ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸርቆዩኝ። ሀሳብ አስተያየት ካላችሁ ኮመንት ሴክሽን አሳውቁኝ፣ እመልስላችኋለሁ። አመሰግናለሁ።